በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዛሬ የምናየው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ የምታከብረውን ታላቁን በዓል የትንሣኤን በዓል ነው። በዮሐንስ ወንጌል መራፋያ ቁጥራን ጀምረን ብንመለከት ወበእሁድ ሰንበት መጻት ማርያም መግደላዊት በጽባሕ ኀበ መቃብር እሁድ ሰንበት በተባለች ቀን ማርያም መግደላዊት ማልዳ ግስግዛ ወደ መቃብሩ መጣች። እንዛዲሁ ጽልመት ጨለማው ሳለ ወን አንድም ጨለማው ሳይለቅ መጣች። ወረከበት እብነ እቱታ ማፈ መቃብር ከመቃብሩ ድንጋዩን ተነስቶ አየችው። በዚህ ሰዓት ወሮ ጾቶ በጻት በስሞን ጴጥሮስ ፈጥና ከስሞን ጴጥሮስ ደረሰች። ውሃ በዝኩ ካል ረድ ዘያፈቅሮ እግዚ ኢየሱስ ጌታ ከሚወደው ከዮሐንስም ደረሰች በዚህ ሰዓት ማርያም መግደላዊት እንዲህ አለች ወት የሎሙ ነስእው ወለእግዚየሙ ውስተ መቃብር ወይ አምር ሀበ ወሰድዎ ጌታን ከመቃብር አንስተው ወስደውታል። የወሰዱበትን ቦታ አላውቅም፣ አንድም የወሰዱትን ሰዎችም አላውቅም አለቻችሁ። ወወፁ ጴጥሮስ ዝኩ ካል ረድ ሆሩ ሀበ መቃብር ጴጥሮስና ዮሐንስ ወጥተው ወደ መቃብሩ ሄዱ። ወንዘ ይረውፁ ክሊሆም ህቡረ በደሮ ለጴጥሮስ ዝኩ ካል ረድ በዛ በመቃብር አንዱ ነው። ሲሄዱ ዮሐንስ ጴጥሮስን ቀድሞት ወደ መቃብሩ ደረሰ። ሕፃን ነውና፣ አንድም ለፍቅሩ ይሳሳልና። ወሱባ ወፀ ርእየ መዋጥሀ ህቡራ ንቡራ ወደ መቃብሩ በተመለከተ ጊዜ መጎናጸፊያውን አንድ ወገን ሆኖ አየ። ወይ ባይቱ ነገር ግን አልገባም። ሕፃን ነውና አንድም ቢፈራ አንድም ከኤጲስቆጶስ አስቀድሞ ቄስ ከቤተ መቅደስ እንዳይገባ ለማጠየቅ። ስምዖን ጴጥሮስ ተከትሎት ደረሰ። አረጋዊ ነውና አንድም በአዘን ተጎድቶ ነበርና ወቧ ውስተ መቃብር ወደ መቃብሩ ገባ። ከቄስ አስቀድሞ ኤጲስቆጶስ መቅደስ እንዲገባ ለማጠየቅ። ወረከበ መዋጥሃ ኅቡረ ውስተ አሃዱ ገጽ መጎናጸፊያውን አንድ ወገን ሆኖ አገኘው። በራሱ ላይ የነበረው መጠምጠሚያ አሁንም ተጠቅሎ አገኘው። ዋኮ ምስለ መዋጥህ ከመጎናጸፊያው ጋር ሳይቃወስ አገኘው። ወእምዝ ቧ ዝኩኔ ካል ረድ ዘበደሮ በጺሐ መቃብር፣ ጴጥሮስ ከገባ በኋላ ዮሐንስ ገባ። ኤጲስቆጶስ ከገባ በኋላ ቄስ ተከትሎ መቅደስ እንዲገባ ለማጠየቅ። ወርእዩ ወአምኑ አይተው አመኑ። ከሙታን ተለይቶ ይነሳ ዘንድ እንዳለው በመጽሐፍ የተጻፈውን ገና አላወቁም ነበርና። ወእምዝ ሆሩ ክሌሆም አርዳይሁ ወአተው ቤቶሙ፣ ከዚህ በኋላ ሁለቱ ደቀ መዛሙርቱ ሄደው ወደ ቤታቸው ገቡ። ወማርያም እሰ ቆመታ በመቃብር በአፋ ወትበኪ፣ ማርያም ግን እያለቀሰች ከመቃብሩ በአፋ ቁማ ቀረች። ለፍቅሩ ትሳሳለችና። ወንዘ ትበኪ ሀወፀት ውስተ መቃብር፣ እያለቀሰች ወደ መቃብሩ በተመለከተች ጊዜ ወሬት ክሌተ መላእክተ በጸዐዱ አልባስ ብሩህ ብሩህ ልብስ ለብሰው ሁለት መላይክት አየች። ወርሃ ተፍሰት ወርሃ አድሶ ነው ሲሉ ወይ ነብሩ ዋሃዱ ትራሰ ዋሃዱ ትርጋጸ አንዱ በራስጌ፣ አንዱ በግርጌ ተቀምጠው አየች። አበነበረ ስጋሁ ለግዚ ኢየሱስ የጌታ ስጋው ከነበረበት ተቀምጠው አየች። ወይ የልዋ እሙንቱ መላእክት ምንት ያበክየኪ ኦ ብሲቶ እነዛ መላእክት ማንች ሴት ምን ያስለቅሰሻል? ወመነ ተኀሥሢ ማንንስ ትሻለሽ አሏት። በዚህ ሰዓት ማርያም መግደላዊት እንዲህ አለች። ወትቤሎሙ ነሥእዎ ለእግዚእየ እምውስተ መቃብር ጌታዬን ከመቃብሩ አውጥተው ወስደውታል። ወኢየአምር ኀበ ወሰድዎ የወሰዱበትን ቦታ አንድም የወሰዱትን ሰዎች አላውቅም አለቻቸው። ወዘንተ ብሂላ ተመይጠት ድኅሪሃ ይህንም ብላ ወደ ኋላዋ መለስ አለች። አንድም የሐዘንተኛይን በካና ነውና አንድም ከወደፊቷ ሁለት መላእክት ሲሰግዱ አይታለችና ከወደ ኋላዋ ጌታ ጥላውን ጥሎባታልና መለስ አለች። በዚህ ሰዓት ጌታ ቁሞ አየችው። ወይ ያይመረር ከመግዚ ኢየሱስ ውቱ ጌታ እንደሆነ ግን አላወቀችም። ወይ ቤላ እግዚ ኢየሱስ ብእሲቶ ምን ያበክየኪ አንቺ ሴት ሆይ ምን ያስለቅስሻል? ወመን ተሐስሲ ማንነስሻል? አላት። ለእርሷ ለእርሷ ግን አትክልት ጠባቂ መስሏት ነበርና ወትቤሎ እግዚኤ መኒ አንተ ነሳይኮ ንግረን ወሰድኮ የወሰድከው የሰውም የወሰድከው ወይም የሰው ደም ተክል ያደርጋል ብለ ጌታዬን አንተ አንስተህ ወስደኸው እንደሆነ የወሰድክበትን ቦታ ንገረኝ፣ ብላ ጌታችን ጠየቀችው። እኔ ሂጄ ሽቶ አምጥቼ ቀባው ዘንድ አለችው። ወይ ቤላ እግዜ ኢየሱስ ማርያም ጌታ ማርያም አላት። ወተመይጠት ወትቤሎ በነግረ ብራይስ ረቡኒ መለስ ብላ መምሬ መምሬነ አለችው። ዘበትርጓሚሁ ሊቅ ብሂል በእብራይስ መምህር ማለት ነው። ወይ ቤላ እግዜ ኢየሱስ የትልቅፍኒ አትንኪ አላት። የተግሳጽ አነጋገር ነው። አላመንሽብኝምና ሲል አንድም የመሰነባበጫ ቀን መስላት ለመሰናበት ቀርባለችና የማረግበት ጊዜ ገና ነውና አትንኪ አላት። ሀተታ ቀሳውስትን ልብሰ ተክኖ ለብሰው ወይም ከለበሱ በኋላ ሲነኳቸው ሊነኳቸው እንዳይገባ ለማጠየቅ አትንኪኝ አላት። ከዚህ በኋላ ነገር ግን ወደ ወንድሞቼ ወደ ሐዋርያት ሂደሽ እንዲህ በያቸው አርግ ሀብአዌ ወአቡክሙ ሀብ አምላኬ ወአምላክኩም ወደ አባቴ ወደ አባታችሁ ወደ ፈጣሪ ወደ ፈጣሪያችሁ አርጋለሁ በያቸው አላት። አዌ ብሎ የእሱን ልደት አቡክሙ ብሎ የእኛን ልደት ተናገረ። እንዲህ ስለሆነ ግን አዌ ያለው የእርሱ የባህሪው ነው አቡክሙ ያለው የኛ የጸጋ ነው አምላኬ ያለ ፍጡር ስጋን እንደ ተዋህደ ለማጠየቅ ከዚህ በኋላ ወሆረት ማርያም መግደላዊት ወአብሰረቶም ለአርዳይሁ ወትቬሎም ሬክው ወለእግዚነ ማርያም መግደላዊት ሄዳ የምስራች ጌታችንን አየሁት ብላ ለሐዋርያት ነገረቻቸው ወነገረቶም ዘከ ዘንተ ዘከመይ ቤላ ማርያም መግደላዊትም እንደነገራት የነገራትን ንገሪ እንዳላት ነገረቻቸው። ማቴዎስ ብዙ ሴቶች አንድ መልአክ በአፋ አዩ አለ። ማርቆስ ብዙ ሴቶች አንድ መልአክ በውስጥ አዩ አለ። ሉቃስ ብዙ ሴቶች ሁለት መላእክት ታዩ አለ። ዮሐንስ አንዲት ሴት ሁለት መላእክት አየች አለ። እንደምን ነው? አይጣላም ቢሉ አይጣላም። እንደ ማቴዎስ በአንድ ወገን የመጡ ብዙ ሴቶች በአፋ አንድ መላክ አይተው ሲመለሱ፣ እንደ ማርቆስ በአንድ ወገን የሄዱ ብዙ ሴቶች አንድ መላክ በውስጥ አዩ። ሉቃስ ይህን ቦታ ሳይለይ ብዙ ሴቶች ሁለት መላእክት አዩ አለ። ዮሐንስ አንዲት ሴት አለሳ ቢሉ ለመናገር ከበቃች ብሎ አንድም ነገር እንደ ዮሐንስ ነው አንዲት ሴት ሄዳ ለጴጥሮስና ለዮሐንስ ነገረቻቸው። ይህን ሰምተው እንደ ማቴዎስ ብዙ ሴቶች በአንድ ወገን ሄደው አንድ መልአክ አይተው በአፋ አይተው ሲመለሱ ጌታን ከመንገድ አገኙት እግሩን ይዘው ሰገዱለት። ከዚህ በኋላ ሄዳችሁ ትንሣኤዬን ለወንድሞቼ ንገሯቸው አላቸው። እርሳቸውን እነርሱም ሄደው ይህንን ነገሯቸው። ከዚህ በኋላ ኢየሱስ ወመሲዮ በይቲ እለት ዘውት እሁድ ሰንበት እንዘጽ ሆህት ሲመሽ ደጅ ተዘግቶ ሳለ ይችውም ክብር ትቀን ናት። አብሃለው አዳይሁ ጉቡአን በእንተፍራቶም ለአይሁድ መጻ ጊዜ ኢየሱስ ወቆመ ማይከሎም ደቀ መዛሙርቱ ተተስፈው ሳለ አይሁድን ስለፈሩ ጌታ መጥቶ በዝግ ደጅ ገብቶ በመካከላቸው ቆመ። ወይ ቤሎሙ ሰላም ለክሙ እንዴት ሰነበታችሁ አላቸው። ወዘንተ ብሂሎ አርአዮሙ እደዊሁ ወእገሪሁ ወገቦሁ፣ ይህንን ተናግሮ የተቸነከረ እጁን እግሩን፣ የተወጋ ጎኑን አሳያቸው። በዚህ ሰዓት ወተፈስሁ አርዳይሁ ሶበሬይሁ ለእግዚእ ደቀ መዛሙርቱ ጌታም ባዩት ጊዜ ደስ አላቸው። ወይ ቤሎሙ ካዕበ ጊዜ ኢየሱስ ሰላም ለክሙ ጌታም ዳግመኛ እንዴት ሰነበታቸው አላቸው። ወበከመ ፈነወኒ አብ ከማሁ አነ እፌኑ ወክሙ አብ እኔን ውረድ ተወለድ ተሰቀል ሙት ብሎ እንደላከኝ እኔም እናንተን ሙቱ ተሰቀሉ ብዬ ሰዳቸዋለሁ አላቸው። ወዘንተ ቢሄሎ ነፍሐ ላዕሌሆሙ ወይቤሎሙ ንሥኡ መንፈሰ ቅዱሰ ይህንን ተናግሮ እንሱ መንፈስ ቅዱስን ያዙ ብሎ በንፋት ቅስናን ሾማቸው። ለእለ ኀደግሙ ኃጢአት ኃጢአታቸውን ይቅር ላላችኋቸው ኃጢአታቸው ይቅር ይሰረይላቸዋል። ወለእለሰ ያደግሙ እይታ ደግሎም ኃጢአታቸውን ይቅር ላላላችኋቸው ኃጢአታቸው አይሰረይላቸውም ብሎ ቅስናን ሾመላቸው። አነሳስቶ ላስጀመረን አስጀምሮ ላስጨርሰን ለሉ እግዚአብሔር ክብር ምስጋና ይግባ። ለመቤታችን ለንጽሕት አይነጿ ለቅድስተ ቅዱሳን ወላዲተ አምላክ ክብር ምስጋና ይግባ አሜን።